ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች እንደምንሰንበታችሁ። ባለፈው በአዲስ እርሰ ጉዳይ ተገናኝተን የተመማርነት ሲሆን ዛሬ ደግሞ በሌላ እርሰ ጉዳይ ተመልሻለሁ። ውድና የተከበራችሁ የቻናላችን ቤተሰቦች ወደ ዛሬው እርሰ ጉዳያችን ከማለፋችን በፊት ለዚህ ቻናል አዲስ የሆናችሁ በዚህ ቻናል አዳዲስና የቴክኖሎጂ መረጃዎችን በጊዜው የምናደርስ ይሆናል ማለት ነው። የቴክኖሎጂ መረጃዎችና አዳዲስ ነገሮች ኢንፎርሜሽኖች እንዲደርሷችሁ ከፈለጋችሁ ይህንን ቻናል ቤተሰብ ያልሆናችሁ ቻናሉን ሰብስክራይብ በማድረግ እንድትጀምሩ እያሳሰቡ፣ ለቻናላችን ቤተሰብ የሆናችሁ ደግሞ ላይክ በማድረግ ቪዲዮን እንድትጀምሩ እያሳሰቡኝ፣ እንግዲህ በዚህ ቻናል አዳዲስ እና የተለያዩ የኢንፎርሜሽን ቴክኖሎጂ መረጃዎችን በጊዜው እናደርሳለን ማለት ነው። ውድና የተከበራችሁ የቻናላችን ቤተሰቦች በቀጥታ ወደ ዛሬው ርዕሰ ጉዳያችን እናልፋለን ማለት ነው። የዛሬው ርዕሰ ጉዳያችን የሚሆነው ቴሌግራም አካውንታችሁ ላይ ብዙ ጊዜ ማለት ነው ቬሪፊኬሽን ኮድ እየተላከ እንዳልሆነ ብዙዎቻችሁ በተለያዩ ቪዲዮዎች ላይ ኮሜንት እንዲሁም ደግሞ በውስጥ መስመር ማለት ነው ኮንታክት እያደርጋችሁኝ እንደሆነ ይታወቃል። ስለሆነም እንዴት ነው የቴሌግራም ኮዳችን መግባት የሚችለው? ወይም ደግሞ ቴሌግራም በአዲስ ስንከፍት ማለት ነው በአጋጣሚ ስልካችሁን ቀይራችሁ ሊሆን ይችላል፣ ወይም ደግሞ አፑን አፕዴት አድርጋችሁ በአዲስ ክፈቱ ሲላችሁ ኮድ አይገባላችሁም። ስለዚህ ይህ ኮድ እንዴት እንደሚገባና ለዚህ ጥያቄያችሁ መፍትሄ ይዣላችሁ መጥቻለሁ። ማለት ነው ክቡራን የቻናላችን ቤተሰቦች ከቪዲዮ መጀመሪያ እስከ መጨረሻ እንድትከታተሉኝ በአክብሮት እየገበሱ በቀጥታ ወደ ስልካችሁ ሲቲንግ ትገባላችሁ። ወደ ስልካችሁ ሲቲንግ እንደገባችሁ ማለት ነው የስልካችሁን ሲቲንግ አንዴ ክሊክ ታደርጋላችሁ። ማለት ነው ክቡራን የቻናሎችን ቤተሰቦች እንግዲህ የስልካችሁን ሲቲንግ አንዴ ክሊክ እንዳደረጋችሁ በቀጥታ ማለት ነው በዚህ መንገድ ይከፍትላችኋል። ከዛም ወደ ላይ ስክሮል ታደርጉታላችሁ ማለት ነው ወደ ላይ ስክሮል ታደርጉና አፕስ የሚል ትፈልጋላችሁ። አፕስ የሚለውን እንዳገኛችሁ ማለት ነው ይው አፕስ የሚለውን አንዴ ክሊክ ታደርጋላችሁ። አፕስ የሚለውን ክሊክ እንዳደረጋችሁ ሎድ ያደርግና በቀጥታ በዚህ መንገድ ይከፍትልናል ማለት ነው። ስለዚህ ከላይ እንደምትመለከቱት ቀስቱ የሚያመለክተውን ወይም ደግሞ የሰርች ባሯን አንዴ ክሊክ በማድረግ ቴሌግራም ብለን እንጽፋለን ማለት ነው። ስለዚህ እዚህ የሰርች ባሮ ላይ ወይም ደግሞ የመጻፊያ ቦታው ላይ ማለት ነው ቴሌግራም ብላችሁ መጻፍ ይኖርባችኋል። ሶ ቴሌግራም ብላችሁ መጻፋችሁ በኋላ ማለት ነው ቴሌግራም የሚለው ይመጣላችኋል ማለት ነው። ከዛም ቴሌግራም የሚለውን አንዴ ክሊክ ታደርጋላችሁ ማለት ነው። እንደምትመለከቱት ይህንን አንዴ ክሊክ እንዳደረጋችሁ በቀጥታ ወደ ውስጥ ያስገባናል ማለት ነው። በዚህ መንገድ አመጦልናል። ስለዚህ ውድና የተከበራችሁ የቻናላችን ቤተሰቦች ወደ ላይ ስክሮል ታደርጉታላችሁ። ከዛም ስቶሬጅ የሚል ትፈልጉና ስቶሬጅ የሚለውን አንዴ ክሊክ ታደርጋላችሁ። ስቶሬጅ የሚለውን ክሊክ እንዳደረጋችሁ በቀጥታ ማለት ነው በዚህ መንገድ ያመጣላችኋል። ከዚያም ክሊን ካች የሚለውን ማለት ነው አንዴ ክሊክ ታደርጋላችሁ ማለት ነው። ክሊን ካች የሚለውን ክሊክ እንዳደረጋችሁ በድጋሚ ክሊን ዳታ የሚለውንም አሁንም ማለት ነው ክሊክ ታደርጉታላችሁ። ሶ ሁለቱንም ክሊክ እንዳደረጋችሁ በዚህ መንገድ ያመጣላችኋል ማለት ነው። ውድና የተከበራችሁ የቻናላችን ቤተሰቦች እንግዲህ በዚህ መንገድ እንዳመጣላችሁ ባክትሉትና ትመለሳላችሁ ማለት ነው። አሁንም በድጋሜ በአክትሉታላችሁ ከዛም በአክ እንዳላችሁት ማለት ነው ከላይ ማለት ነው ፐርሚሽን ትፈቅዱለታላችሁ ማለት ነው። ፐርሚሽንስ የሚለውን አንዴ ክሊክ ታደርጋላችሁ። ፐርሚሽን የሚለውን ክሊክ እንዳደርጋችሁ እንግዲህ በርካታ እንትኖች እዚህ ላይ አሉ። ፐርሚሽን ትፈቅዱለታላችሁ ኮል ሎንግ ይላል ካሜራ ይላል ኮንታክት፣ እንዲሁም ሎኬሽን፣ ማይክሮፎን እንዲሁም ደግሞ ሙዚክ ሴንድ አውዲዮ፣ ኒርባይ ዲቫይስ የሚሉ ነገሮችን እነዚህን ማለት ነው እያንዳንዱን አሎ አሎ አሎ ትሉታላችሁ ማለት ነው። እያንዳንዱን እየከፈታችሁ ካሜራ የሚለውን ክሊክ ታደርጋላችሁ። ከዛም እንዲሁም አለ ትሉታላችሁ። ከዛም ኮንታክት የሚለውን ክሊክ ታደርጋላችሁ። ከዛም አሎ ትሉታላችሁ። ከዛም ሎኬሽኑን እንዲሁ በተመሳሳይ ማለት ነው አለ የሚለውን ክሊክ ታደርጋላችሁ ከዛም እንዲሁ ሙዚክ ኤንድ አውዲዮ የሚለውን ክሊክ እንዳደርጋችሁ አለው ትሉታላችሁ። ኒር ባይ ኒር ዲቫይስ የሚለውን ማለት ነው። ይህንም አንዴ ክሊክ ታደርጋላችሁ፣ አለው ትሉታላችሁ ማለት ነው። ከዛም በመቀጠል ማለት ነው እያንዳንዱን አለው እያላችሁ ፐርሚሽን ከሰጣችሁት በኋላ ማለት ነው በመጨረሻ እያንዳንዱን መክፈታችሁን ወይም ደግሞ መፍቀዳችሁን ካረጋገጣችሁ በኋላ ማለት ነው ወደ ቀጣይ ስቴፕ እናልፋለን። ክቡራን የቻናላችን ቤተሰቦች እንግዲህ እያንዳንዱን በትክክል ጨርሰናል ማለት ነው እዚህ ላይ ያለውን ስለዚህ በቀጥታ ማለት ነው ይህንን ከጨርሳችሁ ሙሉ በሙሉ ትወጣላችሁ ማለት ነው ውድና የተከበራችሁ የቻናላችን ቤተሰቦች እንግዲህ ይህንን እንደ ጨርሳችሁ ማለት ነው ፕላይ ስቶር የሚለውን አንድ ክሊክ ታደርጉታላችሁ ፕላይ ስቶር የሚለውን ክሊክ እንዳደርጋችሁ በዚህ መንገድ ይከፍትላችኋል ማለት ነው ከዛም በመቀጠል ማለት ነው ከታች እንደምትመለከቱት የሰርች ባሩን አንድ ክሊክ ታደርጋላችሁ የሰርች ባሩን ክሊክ እንዳደረጋችሁ ማለት ነው በቀጥታ ቴሌግራም ብላችሁ ትጽፋላችሁ ማለት ነው። የሰርች መጻፊያው ቦታ ላይ ማለት ነው። ቴሌግራም ብላችሁ ሰርች እንዳደረጋችሁ ወይም ማለት ጽፋችሁ ሰርች እንዳደረጋችሁት በመጀመሪያ የምታገኙት የቴሌግራም አፓችሁን ማለት ነው ኢንስታል ወይም ደግሞ አብዴት ይላችኋል ማለት ነው። ሶ እዚህ ላይ እንደምታዩት ማለት ነው አብዴት ይላል። አብዴት የሚለውን ክሊክ ታደርጉትና አብዴት ታደርጉታላችሁ ማለት ነው። ዋይፋይ ወይም ደግሞ ዳታ በመክፈት አብዴት ታደርጉታላችሁ። አብዴት አድርጎ እንደጨረሰ ማለት ነው በቀጥታ ወደ የት እንነዳለን ማለት ነው። ይህ ስልካችንን ፓወር በተን እንነካለን ወይም ከላይ ስላይድ እናደርግና ምን እናደርገዋለን ሪስታርት እናደርገዋለን ማለት ነው። ስልካችንን ሙሉ በሙሉ ሪስታርት ወይም ደግሞ ፓወር ኦፍ እናደርግና እንከፍተዋለን ማለት ነው። በቀላሉ እንዲከፍትልን ራሱ ማለት ነው። ሪስታርት የሚለውን አንድ ክሊክ አደርጋለሁ። ሪስታርት አድርጋችሁ በቀጥታ ማለት ነው ቴሌግራማችሁን እንደከፈታችሁት በቀጥታ ስልካችሁን ታስገባላችሁ። ከዛም በመቀጠል ማለት ነው ስልካችሁን አስገብታችሁ ከጨረሳችሁ በኋላ ኮንቲኒ ወይም ደግሞ ኔክስት ትሉታላችሁ። ከዛም በቀጥታ ቬሪፊኬሽን ኮድ ይገባላችኋል ማለት ነው። ስለዚህ በዚህ መንገድ ቴሌግራም አካውንታችሁን ወይም ደግሞ ቻናላችሁን መክፈት ትችላላችሁ። የዛሬውን ቪዲዮችን በዚህ የምናጠናቅ ይሆናል ማለት ነው። ውድና የተከበራችሁ የቻናላችን ቤተሰቦች እዚህ ቪዲዮ ላይ ሀሳብ አስተያየት፣ እንዲሁም ደግሞ ጥያቄ ካላችሁ ጥያቄ፣ ሀሳብ አስተያየታችሁን ኮሜንት ላይ እንድትጽፉልኝ እያሳሰብኩኝ ለዚህ ቻናል በድጋሚ አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያሳሰብኩኝ ቤተሰብ የሆናችሁ ደግሞ ላይክ ማድረጋችሁን እንዲሁም ደግሞ ለሌሎች እንዲደርስ ሼር ማድረጋችሁን እንዳትረሱ በሌላ ቪዲዮ በሌላ ጊዜ እስከምንገናኝ ሰላም ሆኑ። ባይ ባይ።